ሰላም በያላችሁበት ያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ ተከታታዮች ሁላችሁንም ሰላም ብያችኋለሁ። ሰላም ታይ በያላችሁበት ይድረሳችሁ። ዛሬ እንግዲህ ከረጅም ጊዜ በኋላ ነው የተገናኘና ላይፍ። ዛሬ ሁለት ትልልቅ ርዕሶችን መርጫለሁ፣ ወይም ከተጠየቁት ጥያቄዎች ውስጥ አንዱ ስለ አሽዋጋንዳ ነው። አንደኛው ደግሞ ስለ ሽብ ነው። የቀረው ደግሞ ከእናንተ የሚነሱ ማብራሪያ የሚያስፈልጉ ነገሮች ካሉ በሱ ላይ ደግሞ እንወያያለን ማለት ነው። ስለዚህ የምታነሱትም ነገር ካለ በዛ ላይ እንደ ዋና መወያያ አድርገን እናነሳለን። በእርግጥ በጣም ብዙ ጥያቄዎች ናቸው የተጠየቁት። በተቻለ መጠን በዚህ ጊዜያቶች ውስጥ እንደዚህ ማታ ላይ እየገባሁኝ ያነሳችሁትን በሙሉ ለመወያየት እንሞክራለን። ዛሬም ደግሞ እናንተ የምታነሱት ነገር ካለ እሱንም በደንብ አድርገን እንወያያለን ማለት ነው። እንግዲህ ዛሬ ብዙ ጊዜ ስለ አሸዋጋንዳ እና ስለ ሸብ በሶሻል ሚዲያ ላይ በተለይም በቲክቶክ ብዙ ጊዜ የሚነገር ነው። አንዳንዶቹም ደግሞ በሽያጭ ደረጃ አቅርበው ጥቅሙን አጉልተው ወይም ደግሞ በተወሰነ ደረጃ በአንድ በሁለት ጥቅሞች ላይ አተኩረው የሚናገሩት ወይም የሚያስረዱት ነገር አለ። ያው ኮሜርሻል ፐርፐስ ስለሆነ ምናልባት በጥልቀት ነገሮችን የማቅረብና የማየት ጉዳይ ትንሽ ይቀሯል። አንዳንድ ጊዜ በሶሻል ሚዲያዎች የሚነገሩ ነገሮች በሙሉ ትክክል ነው ተብሎ መወሰድም የለበትም በተለይም ጤናን በሚመለከት ጤናን በሚመለከት ጉዳይ ወይንም ደግሞ መድኃኒት ነው ብለን ስለምንወስደው ነገር አጠቃላይ ግንዛቤውን በትክክል መውሰድ ካልቻልን ወይንም ደግሞ ተገቢ በሆነ ባለሙያ ወይንም ደግሞ ለዛ ነገር ኮንሰርን የሚሆን ኃላፊነቱን የሚወስድ ሰው ትምህርቱን የማያስከትልላቸው የማይሰጥ ከሆነ በትንሽ ጊዜ ወስዳችሁ ሁኔታውን መመርመር ተገቢ ነው የሚሆነው። ምክንያቱም በተለይም ደግሞ ወደ ውስጣችን የምናስገባው ነገር ከገባ በኋላ ምን ሊያደርገን ይችላል የሚለውን ነገር በግምትም ሳይሆን በእውቀትም ጭምር መረዳት ያስፈልጋል። ብዙ በተለይም ትራዲሽናል ወይም በተፈጥሮ ሕክምና የሚሰጡ በርካታ ሰዎች ሚዲያ ላይ ይወጣሉ ግን መገንዘብ ያለብን የወጣውን ነገር ብቻ ይዘን መሄድ የለብንም። ሪፈር ማድረግ ያስፈልጋል፣ ማየት ያስፈልጋል። ምክንያቱም ይሄ የጤና ጉዳይ ነው። ምን አይነት ጉዳቶች ሊያስከትል እንደሚችል መረዳት አስፈላጊ ነው የሚሆነው እንግዲህ። ዛሬ ስለ አሽዋጋንዳ እናወራለን፣ ስለ ሽብ እናወራለን። በተለይ ሽብ በአሁኑ ሰዓት ላይ በበርካታ ሁኔታ በብዙ ሰዎች ዘንድ ትምህርቱ እየተሰጠ ይገኛል። ወይም ደግሞ ለንግድ በሚስማማ መልኩ ጥቅሙን እያጎሉ የሚቀርብበት ሁኔታዎች አሉ። እርግጥ በጣም ጠቃሚ የሆነ የድንጋይ አይነት ነው፣ ወይም ደግሞ ሚኒራል ነው። ያው እንደ ጨው አይነት ነገር ነው። በውስጡ ብዙ ሚኒራሎችን የያዘ ነው። በተለይም አልሙኒየም በውስጡ በብዛት ይኖረዋል። እና እነዚህ ነገሮች ደግሞ ጥቅማቸውንም ጉዳታቸውንም ስንወስዳቸው ደግሞ መጠኑንም ማወቅ ከዚያ ደግሞ ከመድኃኒት ጋር መድኃኒት ለሚወስዱ ሰዎች ኢንተራክሽኑን ወይም መስተጋብሩን በደንብ ማወቅ ያስፈልጋል። ከዛም ባሻገር ደግሞ ከባድ ፓቶሎጂ ያላቸው ሰዎች እንደ ኩላሊት፣ ጉበት የመሳሰሉ መድኃኒትን የሚወስዱ ሰዎች በተለይም ደግሞ በነርቭ ለአይምሮ የሚወሰዱ መድኃኒቶች መታወቅ አለባቸው። እንደነዚህ አይነት ነገሮችን ስንወስድ ከእንደነዚህ መድኃኒቶች ጋር ኢንተራክሽናቸው ማወቅ ያስፈልጋል። እንደገና ደግሞ በትክክለኛ የተመጠነ መጠኑን መውሰድ ካልቻልን ቢጠቅመንም እንኳን መርዛማ ልናደርገው ስለምንችል በሰውነታችን ላይ በተቻለ መጠን እነዚህን መሰረታዊ የሆኑ ነገሮችን ማወቅ አለባችሁ። በየትኛውም ባለሙያ ነገር በየትኛውም ሰው የሆነ ማስታወቂያይን ነገር ግን መሟላት ያለባቸው ነገሮች ባህሪውን፣ እንደገናም ደግሞ መጠኑን፣ እንደገናም ከመድኃኒት መስተጋብር ያለውን ሁኔታ ከዛ ደግሞ ምን አይነት ሰው ነው መውሰድ ያለበት የሚለው ነገር በጣም መሰረታዊ ናቸው። እነዚህን አራት ነገሮችን ያላሟላ እውቀት ይዘን ማንኛውንም ነገር ወደ አፋችን መውሰድ እንደሌለብን መገንዘብ ያስፈልጋል። እንግዲህ በተለይም የኸርባል ሕክምናዎች ላይ በተለይ በየትኛውም ዓለም ላይ የህርባል ሕክምናዎች ወይንም ደግሞ የህርባል መድኃኒቶች ቁጥጥር አይደረግባቸውም። ይሄ ይታወቃል። አይታችሁ ከሆነ ብዙ ናቹራል የሆኑ መድኃኒቶችን በየትኛውም ዓለም ስትገዙ በጤና ሚኒስቴር ወይንም በጤና በሚመለከቱ አካል ያልተገመገመ መሆኑን የሚል ጽሁፍ ታያላችሁ እና ይሄ በእርግጥ የዓለም አቀፍ የጤና እንትኑ ያወጣው ህግ ነው። ስለዚህ መገለጽ አለበት እና እንደ ፋርማሲ መድኃኒቶች ቁጥጥርና ክትትል ስለማይደረግበት ጥንቃቄ በብዙ ያስፈልጋል ማለት ነው። ያ ማለት መድኃኒቱ ችግር አለበት ማለት ሳይሆን ግን እንደዛ ተብሎ የሚገለጽ ነው። በሀገራችንም ቢሆን እነዚህ መድኃኒቶች ብዙ ቁጥጥር አይደረግባቸውም፣ ተመሳሳይ ነው የሚሆነው እና ስንወስድ ኤክስፒሪያንስ ያለው ባለሙያ መሆን መቻሉን ማረጋገጥ ያስፈልጋል። እንደገናም ደግሞ ምስክርነቶች ቢኖሩት ያሰው በጣም የተሻለ ነው የሚሆነው እና ጥንቃቄ እንድታደርጉ ነው ይሄንን የምንለው። እንግዲህ አሉም ስቶንንም ሸብ በጣም በርካታ ጥቅሞች አሉት። መታወቅ ያለበት ይሄ ሸብ አንድ አይነት ብቻ አይደለም። በጣም በርካታ አይነት አለው የራሱ አይነት እና እንደየ አይነቱ ሕክምናው ይለያያል። እንደየአይነቱ አይነቱ የፈውስ ሂደቱ የተለያየ ነው። አንዳንዱ በጣም በፍጥነት ኢፌክቲቭ ይሆናል። አንዳንዱ ደግሞ ኢፌክቲቭ አይሆንም እና የሸቡንም አይነት ማወቅ በጣም ተገቢ ነው የሚሆነው በእርግጥ ጥናት ያስፈልጓል አንድ አይነት ስለሚሆኑ ብዙ ጊዜ አናውቀውምና በተለይ ይሄ ስፋቲካ ባስማ የሚባለው በጣም ተፈላጊ እሱ ነው በስሙን ይዞ የሚሰራው በአብዛኛው እና እነዚህ ነገሮች ስናደርግ ተቃራኒ የሆኑ ወይም ደግሞ ተመሳሳይ የሆኑ ነገሮችን እንዳንጠቀም ማወቅ ያስፈልጋል። አንዳንድ ጊዜ እንደነዚህ አይነት ሚኒራሎችን ስንጠቀም ስፕሪችዋልም ተጽዕኖ አላቸው። ብዙ ጊዜ በቤታችን የምናስገባቸው የአለት አይነቶች ራሳቸውን ችሎ በቤታችን ውስጥ የሚያመጡት ኢምፓክት አለ። ስለዚህ ነገር በጣም በሰፊው ላስተምራችሁ እፈልጋለሁ። ስለ መንፈሳዊ እነዚህን የምንጠቀጨው ስንጠቀም እንደነ ሽብ አይነቱን ስንጠቀም ከርቤ ስንጠቀም፣ በእጣን ደረጃ የመሳሰሉት ቤታችን ብቻ ስበን የምናመጣቸውና እንደ አገልግሎትም እንደ ጌጥም የምንጠቀማቸው ነገሮች በቤታችን ውስጥ ወይ ሰላም ይሰጣሉ ወይ ጤናን ይነሳሉ ወይ ጤናን ይሰጣሉ። ብዙ አይነት ትርጉሞች አላቸው እና ይህንን ዲቴይል በሌላ ጊዜ በደንብ አድርጌ ላሳያችሁ እሞክራለሁ እና ሽብም አንዱ መንፈሳዊ ነገሮች በውስጡ ሊያመጣቸው የሚችሉ ኢፌክቶች አሉ። እሱንም ጨምሬ የሚቀጥለው ላይ እናያለን። እንግዲህ ዛሬ ስለ ሽብ ስንነጋገር ብዙ ጊዜ ለምግብ ማብሰያ እና ለተለያዩ ዓላማዎች በምግብ ውስጥ ይጨመራሉ። በእርግጥ በጣም ከሚሰጡት የተለመዱ ጥቅሞች ሸብ በሳንባ ውስጥ ያሉ የንፍጥ ክምችቶችን በቀላሉ ለማስወገድ የምንጠቀምበት መድኃኒት ነው። እንግዲህ ይሄ በተለይ በሳምባ ውስጥ የንፍጥ መጠራቀም ራሱን የቻለ ምክንያቶች ይኖሩታል። በተለያዩ ምክንያቶች ይከሰታሉ። በጣም በሚበዛበት ጊዜ ራስ ምታትም አለው፣ ሌሎችን ምልክቶችን ያመጣል። ግን ብዙ ጊዜ በመድኃኒትነት ደረጃ እንጠቀምበታለን እና ፍቱን ነው ለእንደዚህ አይነት ነገር ሌላው ለተቅማጥ ህመም በጣም የማያቋርጥ ተቅማጥ ሲኖር አንዳንድ ሰዎች ስድስት ወር ሶስት ወር እንደዚህ ተቅማጥ የያዛቸው ሰዎች ይኖራሉ። በእኛ ክሊኒክ ራሱ ሲታከሙ የነበሩ ሰዎች ለስድስት ወር ድረስ የማያቋርጥ ተቅማጥ ያለባቸውን ሰዎች አጋጥመናል እና ለእንደነዚህ አይነት ህመሞች ማስታገሻ በቀኑ ሶስት ጊዜ በሚወሰድበት ጊዜ ፍቱን የሆነ መድኃኒት ነው የሚሆነው። እዚህ ጋ በጣም ልትጠነቀቁ የሚፈለገው ነገር ዶሴጅ አለው። ዶሴጁን በኋላ በደንብ አስረዳችኋለሁ። ከዛ ውጭ ስንጠቀመው ግን እጅግ በጣም ከባድ የሆነ የጎንዮሽ ጉዳቶችን ልናስከትል እንችላለን። ሌላው የፊት ቆዳ ላይ ብዙ ጊዜ ሰዎች የፊታቸው ቆዳ ውስጡ ሰፋፊ ቀዳዳዎች ይኖርታል እና ያም ደግሞ ከብጉር ጋር የተያያዘ እና በብዙ የፊት ወዝ እንዲኖር ወይም ደግሞ ቅባት እንዲኖር ያደርጋል። ይሄ ከንጹህ ሰም ጋራ የሚዋሃድ ሰም ጋራ ሲቀላቀል እና ፊት ሲቀባ ያንን ነገር የማጽዳት አቅም ይኖረዋል ማለት ነው። እዚህ ጋ አንዳንድ ጊዜ ከመጠን ያለፈ በምንጠቀምበት ጊዜ ቆዳችን ላይ የማሳከክና የመቆጣት አይነት ነገሮችን በሰፊው ያመጣል። እሱ ራሱን የቻለ የማርከሻ ነገሮች አሉት፣ እሱን እንነጋገራለን በኋላ ማለት ነው። ሌላው የቆዳ ቀዳዳዎችን የማጥበብ አቅም አለው። ያም ብቻ ሳይሆን በብጉር የመጣ ጠባሳንም ደግሞ የማጽዳት ነገር ይታዩበታል። አንዳንድ ጊዜ እንደነዚህ አይነት በብጉር የሚመጡ ጠባሳዎች በቀላሉ ላይጠፉ ይችላሉ እና ለዚህ ሸብ ከሰም ጋር አብሮ በሚቀባበት ጊዜ አንዱ የሚጠቅመን ነገር ለዚህ አላማ ነው። ሌላው በጣም የተመሰከረለት እስካሁን ለአፍ ቁስል ነው። በአፍ ላይ በተለያየ ምክንያት የአፍ ቁስሎች ይወጣሉ። ለሱ በጣም ጥሩ የሆነ መድኃኒት ነው። በጣም በህንድ ሀገር በተለይ በጣም የሚታወቅበት ይሄ የደም መፍሰስ በተለይም ከምግብ ሊሆን ይችላል፣ ከሄሞራይድ ጉዳይ ሊሆን ይችላል፣ ሌሎች ሌሎች ምክንያቶች ሊሆኑ ይችላሉ። ብቻ ከአንጀት ከፊንጢጣ ጋር የተያያዙ የደም መፍሰሶች በጣም በሚያጋጥሙበት ጊዜ ለዚህ አንድ አራተኛ የምትሆን ሽብ አዘጋጅቱ የተፈጨ ከምግብ ጋር በአንድ የሾርባ ማንኪያ ማር ጋራ አድርጎ አመጋገባችንን የአትክልት አመጋገብ ቀላል አመጋገብ አድርገን ከበላን ከ30 ደቂቃ በኋላ ቀላቅለን ብንወስደው በቀን ሶስት ጊዜ እንደነዚህ አይነት የደመሰሶችን ኢሚዲየትሊ ያቆማል። ስለዚህ ውጤቱ የሚታየው በቀን ውስጥ በሁለት ቀን ውስጥ ሊሆን ይችላል። ሶስት የወሰድንበት ሰዓት ላይ መፍሰሱን እያቋረጠ ይመጣል። በሚቀጥለው ቀን ላይም ስንወስደው ሙሉ ለሙሉ የማቋረጥ አይነት ነገሮችን የሚያሳይ ነው የሚሆነው። ስለዚህ ለደም መፍሰስ በተለይም እንደነገርኳችሁ በአንጀታችን አካባቢ የሚፈጠሩ የሶች ሲኖሩ የማቆም አቅም ስላለው መጠቀም ይቻላል ማለት ነው ግን አመጋገብ ላይ በጣም ጠንካራ የሆነ ምግብ በልተን ያንን ከወሰድን ውጤቱን አናይም። ስለዚህ ወይ ሰላጣ በልተን ወይንም ደግሞ በስቲም የበሰለ አትክልቶችን በልተን ከወሰድን ውጤቱን በፍጥነት ለማየት እንችላለን ማለት ነው። ሌላው በጣም የሚታወቅበት ይሄ ትክ ትክ የሚል ሳል አለ እና ያ ሳል ብዙ ጊዜ የማያቋርጥ ሳል ብለን የምንጠራው ነው። በተለይም በሚያስሉበት ጊዜ ቮሚት እስከማድረግ ደረጃ የሚደርስ የሳል አይነት አለና እንደነዚህ አይነት የሳል ሁኔታዎችን ለማከም በጣም ጥሩ ነው። ቅድም በመጀመሪያ ላይ እንደተናገርኩት የተጠራቀሙ በሳንባችን ላይ የተጠራቀመውን የንፍጥ መጠን በጣም ይቀንሳል። ይሄ በጣም አንዱ ነው። ከዚህ ከሳሉ ጋር አንዱ አክሞልን የሚያልፈው ይሄንን ነገር ነው። ይህንን ለመጠቀም ግማሽ የሻይ ማንኪያ የተፈጨ ብንጠቀም ጥሩ ነው። እሱንም ያው ቅድም እንደነገርኳችሁ ከአንድ ሾርባ ማንኪያ ማር ጋራ በመቀላቀል በቀን ሶስት ጊዜ ብንወስደው በጣም የተሻለ ውጤትን እናገኛለን። ዶሴጅ ላይ በጣም መጠንቀቅ ያስፈልጋል። በተቻለ መጠን ሽቡን መቀነስ በጣም መልካም ነው እና መብዛት የለበትም። ከመጠን በላይ ሲሆን እጅግ በጣም አደገኛም ነገር ስለሚኖረው ነው እና ይህም ቢሆን አመጋገቡ ተመሳሳይ ነው። በአጠቃላይ ሸብን በምንወስድበት ጊዜ አመጋገባችን ቀላል የሆነ ምግብ ነው መውሰድ ያለብን ይህም መርሳት የለብንም ሁል ጊዜ ማለት ነው። ሌላው በጣም እህቶቻችንን ከሚቸገሩበት ነገሮች አንዱ ከመጠን በላይ የወር አበባ የሚፈሳቸው ሰዎች እና ሰባት ቀንም ስምንት ቀንም የሚቆይባቸው ሰዎች ለእንደነዚህ አይነት እህቶች እጅግ በጣም ቆንጆ ነው። ለዚህ ግማሽ የሻይ ማንኪያ በሷ ነው የምንጠቀመው፣ የተፈጨውን ነው የምንጠቀመው ከአንድ የሾርባ ማንኪያ ማር ጋራ በመቀላቀል አመጋገቡን ቅድም እንደነገርኳችሁ በቀን ሁለቴ ወይም ሶስት ጊዜ ቢወሰድ እጅግ በጣም ጥሩ የሆነ ውጤትን ማየት ይቻላል ማለት ነው። ሌላው በአደጋ ወይንም ደግሞ በሆነ ሁኔታ የደም መፍሰስ ካጋጠመ እጅግ በጣም ፍቱን የሆነ መድኃኒት ነው ይሄ ከኮክናንት ዘይት ከአልመንድ ዘይት ከወይራ ዘይት ጋራ ለየብቻ በመቀላቀል አይደለም። ዘይቶቹ ካገኘን የኮኮናት ዘይት በጣም ቤስት ነው። ከጠፋ የአልመንድ ዘይትን እንጠቀማለን። ካገኘን ደግሞ የአብይ ዘይትን በጣም ቆንጆ ነው። ከነዚህ ሁሉ ከጠፋ የዌራ ዘይትን እንደ አማራጭ መጠቀም እንችላለን። ይህንን አንድ የሾርባ ማንኪያ ሽብ ያስፈልገናል። እሱን በደንብ እንለውሳለን። እዚህ ጋር ስንለውስ እንደ ሰውየው የጉዳት ብዛት ነው ብዙ ቦታ ላይ እንደዚህ አይነት ነገሮች ተከስተው ከሆነ እጅ ላይ ለምሳሌ እዚች ጋር ቆረጥ ቢያደርገው ብዙ የሾርባ ማንኪያ መጠቀም የለብንም። አንድ የሻይ ትንሿ ማንኪያ በዛ መጠቀም እንችላለን ማለት ነው። ይሄ ኮክናንቱን እንደፈለገን ማድረግ እንችላለን፣ ግን ሽቡን በጣም መብዛት የለበትም። ጥንቃቄ ማድረግ አለብን። ግን እንደ ፎርሙላ አንድ የሾርባ ማንኪያ ሽብ እንጠቀማለን፣ እንደ ስፋቱ መጠን ማለት ነው። እሱን አድርገን በተጎዳው አካባቢ ላይ መቀባት መቀላቅለን ቀላቅለን እና ኢሜዲየት ደም መፍሰሱ በዚያ አጋጣሚ ይቋረጣል ማለት ነው። ሌላው ለቁስል ቁስል ላለበት ሰው የማይድን ቁስል ላጋጠመው ሰው ወይም ደግሞ የሚድንም ሆኖ ረጅም ጊዜ የሚወስዱ በተለይም በስኳር ህመም ምክንያት መዳን ለማይችሉ ሰዎች እንደዚሁም ደግሞ አንዳንድ ቦታ ላይ እብጠት ላለባቸው ሰዎች ይህም ተመሳሳይ አጠቃቀምን በመጠቀም መጠቀም እንችላለን። በተለይም እዚህ ጋር የምንጠቀመው አንድ አራተኛ የሻይ ማንኪያ ነው የምንጠቀመው አንድ አራተኛ የሻይ ማንኪያ ነው የምንጠቀመው ለዚህ ደግሞ ምንድነው የምናደርገው በአንድ ብርጭቆ ውሃ ወይንም በሁለት ብርጭቆ ውሃ ቢሆንም ችግር የለውም እንደየስፋቱ መጠን ስለሚለያይ ለስድስት ደቂቃ እናፈለዋለን ማለት ነው ከስድስት ደቂቃ በኋላ አውጥተን እናሳርፍና፣ ቁስሉን በቀን ሶስት ጊዜ በዚህ ውሃ ማጠብ ማለት ነው። ስለዚህ ይሄ ውጤቱ በፍጥነት ነው የሚሆነው፣ መመልከት ትችላላችሁ። እንደዚህ አይነት ችግር ላለባችሁ ሰው ወሳኝ የሆነ መረጃ ነው። ሌላው ብዙ ጊዜ የአፍ ቁስል ቅድምም ስንጠቅሰው የነበረ ነው። የአፍ ቁስል ላለበት ሰው